ለእርሱ እንቆያለን። አርዕስተ ዜናዎቹ እናስቀድማለን። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ተባለ። ብዝሃ ሕይወት መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። ውጪ ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ውጭ በሚሰሩ ፊልሞች ላይ የመቶ በመቶ ታሪፍ እንደሚጣል በድጋሚ አስታወቁ። የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት ጉዳዮቻችን ናቸው። ቆይታችሁን ከዜና ኢትዮጵያ ጋር እንድታደረጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። የኢሬቻ በዓል ፍቅርን አንድነትና መተሳሰብን የሚያጎላብቱ የአደባባይ በዓል ነው። የሰላምና የቅርታ ተምሳሌት የሆነውን ይህንኑ የኢሬቻ በዓል በአሶሳ ከተማ ለማክበር የባሉ አስተባባሪዎችና አባ ገዳዎች ከወዲሁ የተለያዩ የቅድመ ዝግጅት ስራዎችን እያከናወኑ ይገኛል። በዚህ ጉዳይ ላይ ተጨማሪ ሀሳብ ሊያጋራን ሪፖርተራችን ጀማል አህመድ ከአሶሳ በቀጥታ መስመራችን ላይ ነው የሚገኘው። ጀማል እንደምን ላል? የዘንድሮውን የኢሬቻ በዓል ለማክበር በአሶሳ ከተማ እየተከናወኑ ያሉ ስራዎች ምንድን ናቸው? ከዚህ ጋር ተያይዞ ተጨማሪ ሀሳቦችን ልታጋራን አመሰግናለሁ። አሸናፊና መታሰቢያ እንዴት አላችሁ? የዘንድሮው የኢሬቻ በዓል እንግዲህ እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ላይ በተለያዩ ዝግጅቶች ለማክበር ከወዲሁ የተለያዩ ቅድመ ዝግጅቶች በመደረግ ላይ ይገኛሉ። ባለፉት አራት ዓመታት እዚህ አሶሳ ከተማ ላይ በዓሉ በተለይ አንድነትን፣ ፍቅርን፣ ወዳጅነትን በሚያጠናክር መልኩ የመላ ኦሮሞ ማህበረሰብ እንዲሁም ከሌሎች ብሔር ብሔረሰቦች ጋር በጋራ ወዳጅነትን በሚያጠናክር መልኩ የኢሬቻ በዓል እዚህ አሶሳ ላይ ሲከበር ቆይተዋል፣ በተለያዩ ዝግጅቶች ማለት ነው። የዘንድሮውንም እንግዲህ በተሻለ መልኩ ለማክበር የተለያዩ ዝግጅቶች ተጀምረዋል። የተለያዩ የኮሚቴ አባላትም ተዋቅረው የኢሬቻ ቦታዎችን የመለየት የማጽዳት ስራዎች በመከናወን ላይ ይገኛሉ። በዚሁ ጉዳይ ላይ ያነጋገር ናቸው የበዓሉ አስተባባሪ አባገዳ የለወርቄ እንደገለጹልን ከሆነ በዓሉ ወዳጅነትን አንድነትን ፍቅርን በተለይ የኦሮሞ ማህበረሰብ ከሌላ እህት ወንድሞ ጋር ያለውን መስተጋብር የሚያጠናክርበት ከመሆኑ ጋር ተያይዞ በተሻለ መልኩ በዓሉን ለማክበር የቅድመ ዝግጅት ስራዎች እየተሰሩ ነው። የሕዝብ ንቅናቄ ስራዎች እየተከናወኑ ይገኛሉ። በተለይ ደግሞ የሕዝብ ክንፉ በተሻለ ሁኔታ በዓሉን በድምቀት ለማክበር ባህሉን፣ ትውፊቱን በጠበቀ መልኩ እንዳከብር ልዩ ዝግጅት እየተደረገ መሆኑን ገልጸውልናል። አካባቢውን የማጽዳት በተለይ ደግሞ ሬቻ የሚከበርበት አካባቢ ወንዝን ማለት ነው፣ የማጽዳት ስራ ከአሁኑ እየተሰራ ነው። አካባቢውን ሰፋ ያለ ቦታ እየተመረጠ መሆኑን እና ለዚህም አስፈላጊው ቅድመ ዝግጅት እየተደረገ መሆኑን ገልጸውልናል አስተባባሪዎቹ በተለይ ሌላው አስተባባሪ ምትኩ ጎበና እንዲሁም ሀደ ስንቄ ሰናይት ቀን እንደገለጹልን ከሆነ በተለይ አሶሳ ላይ በርካታ የኦሮሞ ማህበረሰብ ይገኛል ከሌሎች አካላት ጋር በአሉን በስፋት ለማክበር በተሻለ ሁኔታ ለማክበር ቅድመ ዝግጅት ስራዎችን በጥሩ ሁኔታ እያከናወኑ መሆኑን ገልጸውልናል እንግዲህ ተከታታይ ስራዎችንም እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል ለጊዜው ያለኝ መረጃ ይሄን ይመስላል ጀማል ለመረጃዎቹን አመሰግናለን መልካም ቀን ይሆናል ኢሬቻ ለሀገር እድገትና አንድነት በሚል መሪ ቃል ጉሚ በለል ውይይት እየተካሄደ ይገኛል። በኦሮሚያ ክልል ፕሬዚዳንት ጽህፈት ቤት የሚዘጋጀው የጉሚ በለል አርባ አምስተኛው ውይይት በኢሬቻ ትሩፋቶችና ምንነት ላይ ያተኮረም ነው። በውይይቱ ላይ ከመንግስትና ከተለያዩ የማህበረሰብ ክፍሎች የተወጣጡ አካላትም ተሳትፈውበታል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ኢሬቻ ከገዳ ስርዓት አንዱ ስለ መሆኑ ጠቅሰው፣ ኢሬቻ የሰላም የአብሮነትና የአንድነት በዓል መሆኑ ለሀገር አንድነት የሚያመጣው ሚና ከፍ ያለ ስለ መሆኑ ጠቁመዋል። በመድረኩ ላይ በአርሲ ዩኒቨርሲቲ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል ሲል የዘገበው ሪፖርተራችን አሊ ደደፎ ነው። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋ የተናገሩ። በኢትዮጵያ አዘጋጅነት ከተለያዩ የአፍሪካ ሀገራት ለተወጣጡ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል ስልጠና እየተሰጠ ነው። ዘገባው የሪፖርተራችን አልጋነሽ ተካ ነው። ብዛ ህይወትን መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። የብሔራዊ ብዝሃ ህይወት መድረክ አመታዊ ጉባኤ በቢሾፍቱ ከተማ እየተካሄደ ይገኛል። በመድረኩ የብዝሃ ህይወት የሚመሩ ተቋማት የህዝብ ተወካዮች ምክር ቤት አባላትን ጨምሮ ከተለያዩ የሀገሪቱ አካባቢዎች የመጡ በርካታ ተሳታፊዎችም ተገኝተዋል። ኢትዮጵያ ምቹ የተፈጥሮ ሀብት እንዲሁም ስርዓተ ምህዳር ያላት ሀገር በርካታ የብዝሃ ህይወት ጸጋዎች ባለቤት ስለመሆኗም በዚሁ መድረክ ላይ ተጠቅሷል። በዚህ አመታዊ ጉባኤ የብሔራዊ ብዝሃ ህይወት ስትራቴጂና የድርጊት መርሃ ግብር ላይ ውይይትም እየተካሄደበት ይገኛል። ክቡራትና ክቡራን ተመልካቾቻችን እየተካተላቸው የምትገኙት ዜና ኢትዮጵያ ነው። አሁን ደግሞ ወደ ውጭ ዘገባ አልፈናል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ውጪ በሚሰሩ ፊልሞች ላይ የመቶ በመቶ ታሪፍ እንደሚጣል በድጋሚ አስታወቁም። ፕሬዚዳንት ትራምፕ ለታሪፉ መጣል ምክንያት ያሉት የአሜሪካ የፊልም ኢንዱስትሪ በሌሎች ሀገራት እየተዘረፈ ነው በማለት ነው። ትራምፕ የካሊፎርኒያ ግዛትን በከፍተኛ ሁኔታ በፊልም ኢንዱስትሪው ዘረፋ ተጎጂ ብለዋታል። የሚጣለው ታሪፍ ካሳሰባቸው ተቋማት አንዱ የካናዳ ንግድ ምክር ቤት ነው። አሜሪካ የዓለማችን የፊልም ኢንዱስትሪ ማዕከል ስትሆን ሀገሪቱ ባለፈው የፈረንጆቹ 2024 ዘርፉ ከ14 ቢሊዮን ዶላር በላይ ወጥቶበታል። ከፈረንጆቹ 2022 ወዲህ ግን የፊልም ኢንዱስትሪው የ26 በመቶ ቅናሽ ለማሳየቱም በዋነኛነት ጥያቄ የተደረጉት የአውስትራሊያ፣ ኒውዚላንድ፣ ካናዳ ና ብሪታንያ የፊልም ኩባንያዎች መሆናቸውን በቢሲና አጃንስ ፍራንስ ፕሬስ ዘግበዋል። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾች ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። ካፍታ በኋላ ዳግም እንገናኛለን። ሸለማ በነጎድጓዴ ታጀበው ክረምት አልፎ ምድሪቱ በሰማይ ጠል ረስርሳ ምድር ባደ ሸማ ጥለት አረንጓዴ ጋቢ ለብሳ ፀሐይም ተቀብላ ቀኑን በፈገግታ ስታበራው ኦሮሞ ከገዳ ስርዓት በወረሰው እሴት የመልካም ነገር መገለጫ የሆነውን እርጥብ ሳር ይዞ መሬዎ መሬዎ እያለ ወደ መልካ ወርዶ የኤሬቻ ስርዓትን ይከውናል፣ ፈጣሪን ያመሰግናል። ምስጋናና ተስፋ በአንድ ላይ ለተጋመዱበት ዝናብና ምርትን ከሰላም ጋር ስትው ትውልድ ላስቀጠለ ፈጣሪ ምስጋናን ለምናቀርብበት የዝናባማው ክረምት በወንዞች ሙላት ለተራራቀን እኛ ክረምቱ አልፎ ለምንገናኝበት ላለፈው አመስግነን ለወደፊቱ ተስፋ ለምንሰንቅበት የአብሮነትና የአንድነት ተምሳሌት ለሆነው ለኢሬቻ በዓል እንኳን አደረሰን አደረሳችሁ። የኦሮሚያ ባንክ የዳይሬክተሮች ቦርድ ማኔጅመንትና ሰራተኞች በሙሉ መልካም በዓል እንዲሆንላችሁ ይመኛሉ። መልካም የኢሬቻ በዓል። ኦሮሚያ ባንክ፣ የህዝብ ባንክ። ጤና ይስጥልን ተመልካቾቻችን። ለዜና ኢትዮጵያ የያዝናቸው የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ይሳሉ ፔምነኝ አብራችሁን ቆዩ። የቢዝነስ ዘገባዎቻችን የክብር ስፖንሰር የሆነውን ኦሮሚያ ባንክን እናመሰግናለን። በግብርና ማቀነባበር ዘርፍ የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለድርሻ አካላት ጋር በቅንጅት እንደሚሰራ የኢትዮጵያ ልማት ባንክ አስታወቀ። ባንኩ ለአነስተኛና መካከለኛ ኢንተርፕራይዞች የካፒታል እቃዎችን ገዝቶ ለኪራይ የሚያቀርብበትን አገልግሎት ለማጠናከር እየሰራ እንደሚገኝ የባንኩ ፕሬዚዳንት እመቤት መለስ ገለጹ። አገርነሽ አየለ ተጨማሪውን ይዛለች። የኢትዮጵያ ልማት ባንክ በግብርና፣ በኢንዱስትሪ፣ በማዕድንና በሌሎቹም ዘርፎች ለተሰማሩ አምራቾች የሊዝ ፋይናንስ አገልግሎትን እየሰጠ ይገኛል። የባንኩ ፕሬዚዳንት እመቤት መለሰ መንግስት ለአምራች ኢንዱስትሪው ዘርፍ በቂ መሰረተ ልማት መገንባቱን አንስተዋል። ይሁንና መሰረተ ልማታቸው በተሟላ ኢንዱስትሪ ፓርኮች ውስጥ ተወዳዳሪ ባለሀብቶች በሚፈለገው ልክ አለመግባታቸውንም ነው ያነሱት። ይህንን ችግር ለመፍታት የኢትዮጵያ ልማት ባንክ ለአነስተኛና መካከለኛ ኢንተርፕራይዞች የሚያቀርበውን የሊዝ ፋይናንስ አገልግሎት የበለጠ ለማሳደግ እንደሚሰራ ተናግረዋል። በተለይ በግብር ግብርና ማቀነባበር የተሰማሩ ኢንዱስትሪዎች በሊዝ ፋይናንስ የበለጠ ተጠቃሚ እንዲሆኑ ከባለ ድርሻ አካላት ጋር በቅንጅት እንሰራለን ነው ያሉት። ብዙዎቹ ተጠቃሚ ሆነው ወደ ኢንዱስትሪ ፓርኮቹ ግን ሲገቡ አላየሁ። በጣም ጥቂት ናቸው ተጠቃሚ መሆኑ የቻሉት፣ አልፈው ከፕሮሰሱ ማለት ነው። ከዚያ የተረዳ ነው አንዱ የብድር ፕሮሰሳችንን ሞር ደንበኞች በሚገባቸው አግባብ ማድረግ እንዳለብን ተረድቻለሁ። ሁለተኛ እነዚህ ከስሞል ና ሚዲየም ኢንተርፕራይዞችን ሞር አቅርቦ ለማሰራት ትልቁ ችግር ከእኛ ጋር በጣም ታሌ ሊያደርግ በተለይ ከሊስ ፋይናንሲንግ ጋር የዚህ ኢንዱስትሪ ከኢንዱስትሪ ፓርኮች ጋር ተቀናጅቶ መስራት በጣም የሚሄድ ፕሮጀክት ነው። እንደ ፕሮጀክት ካየ ነው ማለት ነው። ይሄንን ተሳስሮ መስራት በቅንጅት መስራት ግን ይጠይቃል። የግብርና ዘርፉን ምርትና ምርታማነት ማሳደግ፣ የምርት ብክነትን መቀነስ፣ ለኢንዱስትሪ ዘርፉ በቂ ግብዓት ማቅረብ ወሳኝ መሆኑን ነው የኢትዮጵያ ልማት ባንክ ፕሬዝደንት የገለጹት። በግብርና ማቀነባበር ዘርፉ የተሰማሩ ኢንዱስትሪዎች የበለጠ ውጤታማ የሚሆኑበትን የሊዝ ፋይናንስ አቅርቦት ማሳደግ ላይ ጥናትና ምርምር የማድረግ ተግባር የሁሉም ባንኮች ሊሆን ይገባልም ብለዋል። ባንኩ በሊዝ ፋይናንስ ያለውን የካበተ ልምድ በመጠቀም ከሌሎች ባንኮች ጋር በቅንጅት እንደሚሰራም ተናግረዋል። ልማት ባንክ እነዚህን ሴክተሮች ሰፖርት ካላደረገ ሌላ ባንክ ሊያደርጋቸው አይችልም። ለኤክስፖርት ፋይናንስ ከሚያደርጓቸው ፓኬጆች ውስጥ ይሄንን ለይቶ በማውጣት እኛ ከባንኮች ጋር አብረን መስራት እንችላለን። ሊዝ ፋይናንሲንግ ላይ ደግሞ ጥሩ ልምድ የኢትዮጵያ ልማት ባንክ ስላለው ለእነዚህ በጀት እነሱ በማስተካከል ከእኛ ጋር አብሮ ፓርትነር በማድረግ ይሄንን ስራም አብረን መስራት እንደምንችል ነው ያየሁትና ይህን እኔም ወስደዋለሁ። እንደ ልማት ባንክ ይሄንን መውሰድ ብቻ ሳይሆን ግን ከሌሎች ፓርትነሮቻችን ከኮመርሻል ባንኮችም ጋር አብረን የምንሰራበት ይሆናል ማለት ነው። ዘገባው የኢዜአ ነው። የኢሬቻ በዓልን በማስመልከት በአዲስ አበባ ኤግዚቢሽን ማዕከል የተከፈተው ባዛር የተለያዩ ምርቶችን በአንድ ስፍራ ለመገበያየት እንዳስቻላቸው ነጋዴዎችና ሸማቾች ገለጹ። ባዛሩ የኦሮሞን በዓል የሚያንጸባርቁ አልባሳት፣ ጌጣጌጥና ሌሎች ምርቶች ለእይታና ለሽያጭ ቀርበዋል። ሄዶም አማረ ተጨማሪውን ይዛለች። ሁለተኛው የኢሬቻ ኤክስፖ በኤግዚቢሽን ማዕከል ተከፍቷል። ኤክስፖ በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልል የተዘጋጀ ሲሆን የኦሮሞ ባህል አልባሳት፣ ምግብ፣ ጌጣጌጥና የግብርና ምርቶች ለእይታና ና ለሽያጭ ቀርበውበታል። አልባሳትን ሲሸምቱ ያገኘናቸው ሸማቾችም በኤግዚቢሽኑ የፈለጉትን አይነት አልባሳትንና ጌጣጌጥ በተመጣጣኝ ዋጋ ማግኘት መቻላቸውን ነግረውናል። አሁን የምታዩን ገዛው ኳሊቲ ያለው በሀገራችን የተሰራ በእኛው ወንድሞቻችን የተሰራ የሀገራችን ምርት ነው። እያገዛው ዋጋውም የተመጣጣኝ ነው። 300 ብር አሪፍ ነው። ኳሊቲውም ስታንዳርዱን የጠበቀ ነው። ለፀሐይ ይሆናል፣ ባህልሽንም ታስታውቅ ያለሽ እግረ መንገድሽም ማለት ነው። ይኸው እኔም የቦረና ልብስ ገዝቻለሁ፣ ሙሉ ልብስ ዋጋ ላይ በጣም ብዙ ጊዜ ሰዎቹ ውጭ ላይ እንገዛለን ካልኩ በጣም ውድ ብር ነው። እዚህ ሲመጣ ማለት ነው በጣም ሪካሽ ነው። እንደ እኔ ማለት ነው ሁሉም ሰው መጥቶ እዚህ ቢገዙ ለዋጋም ሁሉም ነገር የተሞላም እዚህ ስላለ ለነሱም ይሻላል ብዬ አስባለሁ። በባዛሩ ተሳታፊ የሆኑ ነጋዴዎችም መሰል የግብይት መድረክ መዘጋጀቱ የገበያ ትስስርን ከመፍጠር ባለፈ ምርቶቻቸውን እንዲያስተዋውቁ እንደሚያግዛቸውም ገልጸዋል። የአርሴ የኦሮሞ ባህል እቃ ነው ይዤ የመጣሁት። ባልባሳት በኩል ደግሞ የኦሮሞ የአስራ አንዱም ክልል ይዤ መጥቻለሁ። ይሄኛው ኦሮሞ ይባላል። ኦሮሞ ማለት የኦሮሞ ወተት የሚቀመጥበት ነው። ይሄኛ ኦሮሞ ስምንት ሌትር ነው የሚይዘው ፋይናሊ ፋይናሊ እስከ ሰባት ሺህ ብር ይሸጣል። ሶስት ሌትር፣ ሁለት ሌትር የሚይዙት ይቀንሳሉ ማለት ነው ዋጋቸው። እኛ ለመሸጥ ብቻ አይደለም ለማሳየትም ነው። የኦሮሞ ሕዝብም የኢትዮጵያ ሕዝብም የምናውቀውን የባህል እቃ የባህል ልብስ እየተለያየን እንድንለማመድ እንደዛም ደግሞ እንድናውቅ ነው እንጂ ለመሸጥ ብቻ አይደለም። የአርሲ ያለ ቦረና አለ ጉጂ አለ ታረር፣ ወለጋ አርሲ፣ በካባም አለ በወንደቤም አለ። የወንዶችም የሴቶችም እንደዛ ነው። ይዤ የገባው ራሴ ነኝ። የማዘጋጀው ጨሌም የሚሰፉትም ራሴ ጋ ነው ማዘጋጀው። ባንሸጥም እንኳን ገበያ ባይኖርም ብለን የወጣ ነው ባህላችን ለማስተዋወቅ በቃ ውጭ ወጥተ እንድታይልን ይሄ ለዚህ ብለን ነው። የባዛሩ አስተባባሪና የባህልና ኪነ ጥበብ ቢሮ አማካሪ ብርሃኑ ቡጤ ባዛሩ ሸማቹ የፈለገውን የሚገዛበት ኤግዚቢሽንና ባዛር ነው ብለዋል። የተለያዩ የምርት አይነቶችና የባህል አልባሳት ነው የቀረበው። በዚህ ላይ እንደ አጠቃላይ በባህል አልባሳትና የባህል ጌጣቀቶችን በተመለከተ ወደ መቶ አራት ማህበራት እዚህ ተሳትፏል። ማህበረሰቡ ከዚህ ከሚቀርበው ምርት ተጠቃሚ እንዲሆን በማሰብ የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልላዊ መንግስት በጋራ በመሆን ይህንን ኤክስፖ እንዲዘጋጅ አድርጓል። ባዛሩ ከግብይት ባለፈ የባህል ትውውቅ የሚደረግበት እና የንግድ ለንግድ ትስስር የሚካሄድበት መሆኑም ተገልጿል። ተመልካቾቻችን ለሰዓቱ የያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ሰናይ ቅን ይሁንላችሁ። ውድ ደንበኛችን የውጭ ሀገር ጉዞውን ለሕክምና ለዓለም አቀፍ ስብሰባ ወይም ለጉብኝት አቅደው የውጭ ምንዛሬ ክፍያውን ቀላል የሚያደርግሎትን መላይ ያሰቡ ነው ሀሳቡ አይግባው ሲንቄ ባንክ በደረሱበት የዓለም ክፍል በፖስት ማሽኖች ክፍያ ለመፈጸም ኤቲኤም ለመጠቀም በኦንላይን ግብይት ለማካሄድ ወይም ማንኛውም የውጭ ክፍያ በቀላሉ ለመፈጸም እንዲሁም ሀገር ቤት ሆኖ የሚፈልጉትን ዕቃ ከውጭ ለመግዛት የሚያስችሎትን የቅድመ ክፍያ ጉዞ ማስተር ካርድ አዘጋጅቶሎታል። ዛሬውን ወደ ባንካችን ቅርንጫፎች ጎራ በማለት ጉዞትን፣ ምቹ ክፍያውን ቀላል የሚያደርግሎትን ሲንቄ የጉዞ ማስተር ካርድ አገልግሎትን ይጠቀሙ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ አጫጭር ስፖርታዊ ዜናዎች እናልፋለን። ከዜናዎቹ ጋር ተመስገን አለባቸው ነኝ። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ እናመሰግናለን። በኢትዮጵያ ከ17 ዓመት በታች ሻምፒዮና ትናንት በተደረገ ጨዋታ ኢትዮጵያ ንግድ ባንክ ሐዋሳ ቢን አሸነፈ። በሐዋሳ አርቲፊሻል ስታዲየም የተደረገ የሁለቱ ቡድኖችን ጨዋታ ኢትዮጵያ ንግድ ባንክ አራት ለዜሮ ነው የረታው። ብሩክ ማርቆስ፣ ቅዱስ ዳዊት፣ ሀፊዝ ሻፊና ልዑል ዮሐንስ ኳስና መረብን ለኢትዮጵያ ንግድ ባንክ አስቆጥረዋል። ንግድ ባንክ ትናንት ማሸነፉን ተከትሎ ግማሽ ፍጻሜውን ተቀላቅሏል። በሌላ የሩብ ፍጻሜ ጨዋታ ሐዋሳ ከኤሌክትሪክ ያገናኘውን ጨዋታ ሐዋሳ 6 ለ5 በሆነ ውጤት በመለያ ምት አሸንፏል። የሁለቱ ቡድኖች መደበኛ ደቂቃ ዜሮ ለዜሮ መጠናቀቁን ተከትሎ በተሰጠ የመለያ ምት ነው ሐዋሳ ለግማሽ ፍጻሜ መድረሱን ያረጋገጠው። ነገ የግማሽ ፍጻሜ ጨዋታዎች ሲደረጉ ሐዋሳ ከኢትዮጵያ ንግድ ባንክ 7 ሰዓት ላይ፣ 9 ሰዓት ሲል ደግሞ ቅዱስ ጊዮርጊስ ከወላይታ ዲቻ የሚያደርጉት ጨዋታ ይጠበቃል። በሩዋንዳ የዓለም ብስክሌት ሻምፒዮና አፍሪካን ያኮራው የኢትዮጵያ ልዑክ አዲስ አበባ ገባ። የኢትዮጵያ ብስክሌት ልኡክት ትናንት በቦሌ ዓለም አቀፍ አየር ማረፊያ ሲደርስም የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎለታል። ኢትዮጵያ ከ108 ሀገራት በአምስት የውድድር አይነቶች ተሳትፋ ከአፍሪካ ቀዳሚ ደረጃን ይዛ አጠናቃለች። ከመስከረም 11 እስከ 18 2018 ዓ ም በሩዋንዳ በተካሄደ ውድድርም በአምስት የስፖርት አይነቶች የተወዳደረችው ኢትዮጵያ በአጠቃላይ ከዓለም ሰባተኛ ደረጃን በመያዝ ነው የጨረሰችው። በባህልና ስፖርት ሚኒስቴር የስፖርት ልማት መሪ ስራ አስፈጻሚ አቶ ወንድሙ ኃይሌም ኢትዮጵያውያን ተወዳዳሪዎች ያስመዘገቡት ውጤት የሚያኮራና የሚያበረታታ መሆኑን ጠቅሰው በቀጣይ ሚኒስቴር መስሪያ ቤቱ ለስፖርቱ ትኩረት ሰጥቶ ይሰራል ብለዋል። ከውጭ በስድስተኛው ሳምንት የእንግሊዝ ፕሪምየር ሊግ ትናንት የመጨረሻ ጨዋታ ተደርጎ ኤቨርተን ከዌስትሃም ነጥብ ተጋርቷል። በሜዳ የተጫወተው ኤቨርተን ሚካኤል ኬን በ18ኛው ደቂቃ ባስቆጠራት ግብ አማካኝነት መምራት ቢችልም ከረፍት መልስ ጃራርድ ቦውን ለዌስትሃም ኳስና መረብን አገናኝቶ ዌስትሃም አንድ ነጥብ እንዲያገኝ አስችሎታል። ከኖቲንጋም ፎረስት ጋር ከተለያዩ በኋላ በዌስትሃም ቤት የመጀመሪያ ጨዋታቸውን ያደረጉት አሰልጣኝ ሆኖ ስፕሪንቶ ሳንቶም የመጀመሪያ ነጥባቸውን አግኝተዋል። የዴቪድ ሞይሶ ኤቨርተን በ8 ነጥቦች ዘጠነኛ ደረጃ ላይ ሲቀመጥ ዌስትሃም ባንጻሩ በ4 ነጥቦች አስራ ዘጠነኛ ደረጃ ላይ ይገኛል። በሰባተኛው ሳምንት የእንግሊዝ ፕሪምየር ሊግም ኤቨርተን በሜዳው ከክሪስታል ፓላስ፣ ዌስትሃም ደግሞ በኢምሬትስ ከአርሰናል ጋር ይጫወታል። በጣሊያን ሲሪያ የአምስተኛ ሳምንት ሁለት ቀሪ ጨዋታዎች ትናንት ተደርገው ፓርማና ላዚዮ ተጋጣሚዎቻቸውን አሸንፈዋል። በሜዳው ከቶሪኒዮ ጋር የተጫወተው ፓርማ ሁለት ለአንድ ነው ያሸነፈው። ማቴዎ ፔሌግሪኖ በጨዋታና በፍጹም ቅጣት ምት ሁለቱን የፓርማ ግቦች ሲያስቆጥር፣ ሲሪያል ኖጎንጎ ደግሞ ቶሪኒዮን በዜሮ ከመሸነፍ የታደገች ኳስ ከመረብ አሳርፏል። በሌላ ጨዋታ ዤኖዋ በሜዳው ከዤኖዋ ጋር የተጫወተው ላዚዮም ሶስት ለዜሮ ረትቷል። ማቴዎ ኬኔርኒ፣ ታቲ ካስቲያኖስ እና ማቲያ ዛኬኝ ደግሞ የላዚዮን ኳሶች ያስቆጠሩ ተጫዋቾች ናቸው። በቺሊ እየተደረገ በሚገኘው የዓለም ከ20 ዓመት በታች ዋንጫ አርጀንቲናና ፈረንሳይ ሲያሸንፉ ብራዚል ነጥብ ጥላለች። ከኩባ ጋር የተጫወተችው አርጀንቲና ሶስት ለአንድ ያሸነፈች ሲሆን አሌጆ ሳራኮ ሁለት ግቦችን አስቆጥሯል። ከአርጀንቲና በኩል በአስረኛው ደቂቃ ሳንቲያጎ ፈርናንዴዝ በሰራው ጥፋት በቀይ ካርድ መሰናበቱን ተከትሎ አርጀንቲና ከሰማኒያ በላይ ደቂቃዎችን በጎደሎ ተጫውታ ነው ሶስት ነጥብ ያሳካችው። በሌሎች ጨዋታዎች ፈረንሳይ ደቡብ አፍሪካን ሁለት ለአንድ፣ ኖርዌይ ናይጄሪያን አንድ ለዜሮ ስታሸንፍ ኩባም ሳውዲ አረቢያን አንድ ለዜሮ መርታት ችላለች። እንዲሁም አሜሪካ ኒው ካሎዶና ዘጠኝ ለአንድ ያሸነፈችበት ውጤትም ትናንት የተመዘገ የተዘገበ ሆኗል። ብራዚል ከሜክሲኮ ያደረገችው ጨዋታ ደግሞ ሁለት ለሁለት ነው የተጠናቀቀው። ዛሬም የዓለም ከ20 ዓመት በታች ዓለም ዋንጫ ጨዋታዎች ቀጥለው ሲደረጉ ግብጽ ከዩክሬን ፓናማ ደግሞ ከኒውዚላንድ ይጫወታሉ። ክቡራን ተመልካቾች በዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። ከዜና ኢትዮጵያ ቀሪ ዝግጅቶች ጋር መልካም ጊዜ ይሆንላችሁ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። ሰባት ሰዓት ላይ ዳግም ስንገናኝ የዲጂታል ኢትዮጵያ ስትራቴጂክ ማዕከፍ አካል የሆነው መሶብ የአንድ ማዕከል አገልግሎት ቀልጣፋና ዘመናዊ አገልግሎቶችን በአንድ ማዕከል ውስጥ ለዜጋዎች ከመስጠት አንጻር ያለውን ጠቀሜታ ምን ይመስላል የሚለውን በአጀንዳነት እንመለከተዋለን። ይህንንና ሌሎች ጉዳዮችን ይዘን ከፍታ በኋላ ሰባት ሰዓት ላይ በድጋሚ እንገናኛለን። ከእኛ ጋር ሁኑ።